ያልፍ ጊዜ፣ አሁን ይሄ ዓለሙ እንደ ጥላ ያልፋል፣ እንደ ጤዛ ይረግፋል፣ እንደ ቅጠል ይጠወልጋል፣ እንደ አበባ ይከስማል፣ ሁሉም ይቀየራል። ግን በሚያልፈው ዓለም ደግሞ የማያልፍ ዓለም መግዛት ይቻላል። ጥበበኞች ጻርቃን የተባሉት ስለምንድን ነው? በኃላፊው ዓለም የማያልፍ ዓለም ገዝተው በኃላፊው ክብር የማያልፍ ክብር ባህላፊው ደስታ የማያልፍ ደስታ ገዝተው ስለሚያልፉ ሶበትር የኢወሙ ለጠቢባን ጥበበኞች ጻርቃንን ሲሞቱ ባየ ጊዜ እነሱም ይሞታሉ እንዴ ብለ አታድንቅ። ገና አእምሮ የሌላቸው ሀቃአን ሲሞቱ ታያለህና ጻርቃንን ባለ ጸጎች አትረተው ዓለም ሰርቶባቸው ሳይሆን በዓለም ሰርተውበት የሚያልፉ ስለሆነ ጥበበኞች ጻርቃንን ባየህ ጊዜ እንዲህ አትበል ብሏል። ከዛ ጌታም በማቴዎስ 25 ቁጥር 46 ላይ ወይሃውሩ እሉሂ ውስተ ኩነኔ ዘለአለም ወጻርቃንሰ ውስተ ህይወት ዘለአለም ይላል። ማለት ሀጠአን ወደ ዘለአለም ቅጣት ይሄዳሉ፣ ጻርቃን ግን ወደ ዘለአለም ህይወት ይሄዳሉ። ሐጥአን ወደ ዘለአለም ሐሳር ጉስቁልና ይሄዳሉ። ጻድቃን ግን ወደ ዘላለም ክብር ወደ ዘላለም ህይወት ይሄዳሉ ብሎ ነው የተናገረው። ይህንን ሲያይ ነው ከላይ ከሰማይ ቃል መጣ ለዮሐንስ፣ ወመጽአ ቃል እምሰማይ ዘይብን ጽሐፍ እንዲህ ብለህ ጻፍ። ምን ብሎ ነው የሚጽፈው? በእግዚአብሔር ስማም ነው የእግዚአብሔርን ስም ጠርተው የሚሞቱ ንዑዳን ክቡራን ናቸው። እንግዲህ ጽድቃቸው እንደ ፀሐይ የሞቀ እንደ ጨረቃ የደመቀ ከሁሉ በላይ የሆኑ በሁሉ ዘንድ የታወቁ ጻድቁ አባታችን አቡነ ሀብተ ማርያም ያው በዛሬው ዕለት የእረፍታቸውን በዓል ይህን ቃል ፈጽመው ነው ያረፉት። ጻድቁ ማለት ነው አምነው የሚሞቱ የእግዚአብሔርን ስም ጠርተው የሚሞቱ ንዑዳን ክቡራን ናቸው። በዛሬው ዕለት ሰማይታተ ናግራንም ይታሰባሉ። ሰማይት የሚባለው በእሳት ተቃጥሎ በሰይፍ ተቆርጦ ሃይማኖቱ ስለ ሃይማኖቱ ሲመሰክር ገደል ተወርውሮ ታስሮ እውነቱን እውነት፣ ብርሃኑን ብርሃን፣ ጨለማውን ጨለማ፣ ጣዖቱን ጣዖት ሳይፈራ ሳያፍር ሲመሰክር የሞተ ሰማዕት ይባላል። ምስክር ማለት ነው። ጻድቅ ደግሞ የሚባለው ግርማ ሌሊቱን እጸበ ገዳሙ ጸበ አጋንንቱን የአጋንንቱን ሰልፍ ውጊያ ታግሶ የሚኖር ምን ይባላል? ጻድቅ ይባላል። እውነተኛ ማለት ነው። እና በዚህ ሁሉ እንግዲህ ሞቶም ውሰል ለጻርቃን ህይወቶም ውእቶ ቅዱስ ያሬድም ማለት ነው። የጻርቃን ሞታቸው ህይወታቸው ነው። የጻርቃን ሞታቸው ክብራቸው ነው። የጻርቃን ሞታቸው ደስታቸው ነው። የጻርቃን ከልደታቸውም ከሌላው በዓላቸው ሁሉ ታላቁ በዓላቸው ማን ነው? የእረፍታቸው በዓል ነው። ዓለምን ድል አድርገው አሸንፈው የሚያልፉበት ከሐላፊው ዓለም ወደማያልፈው ዓለም ከገቡ መውጣት ካገኙ ማጣት ወደሌለበት ሌለበት ዓለም የሚሸጋገሩበት በዓላቸው ልዩ ነው። ይህንን ሲያይ ነው እንግዲህ ጻርቃን፣ በሌላም ቦታ መዝሙረኛው ዳዊት ክቡር ሞቱ ለጻድቅ በቅርመ እግዚአብሔር መዝሙር 115 ቁጥር አምስት ላይ ስንመለከት የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። በሌሎች ፊት አይደለም። በመዓዛ ገነት በቅዳሴ መላእክት ነፍሳቸው ከስጋቸው የሚለይ ስለሆነ ጌታም ደግሞ በዮሐንስ 12፥24 ላይ አማን አማን እብለክሙ እመ ወርቀት ሕጠተ ስርናይ ውስተ ምድር ወኢ ሞተት ባህቲታ ትነብር ወእመሰ ሞተት ብዙሃ ፍሬ ትፈሪ ብሎ ተናግሯል። ስንዴ ካልወደቀች ካልፈረሰች ካልሞተች ብቻዋን ትቀራለች። ከሞተች ከፈረሰች ከበሰበሰች በኋላ ግን ያው ብዙ ትሆናለች። ከመከራ በኋላ ነው ክብር ያለው ደስታ ያለው። ከሐዘን በኋላ ነው ክብር ያለው። ከሐሳር በኋላ ነው ኃይል ያለው። ከድካም በኋላ ነው ከተሰራ በኋላ ነው ኃይል የሚመጣው ማለት ነው። ስንዴ ይወርቃል፣ ይፈርሳል፣ ይበሰብሳል። ከዛ በኋላ ግን ብዙ ሆኖ ይነሳል። ጻርቃንም በዚህ ዓለም ሞቱ ለዓለም ሞተዋል። ለጽድቅ ደግሞ ምን ሆነዋል? ሕያዋን ሆነዋል። ጻርቃን ማለት ነው፣ ለኃጢአት ሙታን ናቸው፣ ለጽድቅ ደግሞ ሕያዋን ናቸው ማለት ነው። እና ስንዴ ካልወደቀች ካልፈረሰች ካልሞተች ካልተነሳች፣ ብሎ እንደተናገረው በመከራ ወደቁ በክብር ተነሱ፣ ጻርቃን ማለት ነው። ሌላውም ደግሞ ቅዱስ ጳውሎስ እፈቱሰ እፍለስ እፍልስ ወትፈለጥ መዓለም ከመ አሀሉ ኀበ ክርስቶስ ብሎ ፊልጵስዩስ አንድ ቁጥር 23 ላይ እኔ እስከዚህ ዓለም ወደ ክርስቶስ ልሄድ ይገባኛል ይህም መልካም ነው ብሎ ተናግሯል ማለት ነው። እንግዲህ በየቦታው ሀብተ ማርያም ከመጽሐይ ብሩህ እያሉ ሊቃውንቱ ሲያመሰግኑ እንደነበረ በመከራ የጠቆሩት ከፀሐይ ሰባት እጅ ያበራሉ። በማቴዎስ 13 ቁጥር 43 ላይ አሚሃ ይበሩ ጻርቃን ምስብኢተ እደ በመንግሥተ አብሆሙ ዘቦ እዝን ሳሚአ ለይስማ ብሎ ጻርቃን ያን ጊዜ በአባታቸው በእግዚአብሔር መንግሥት ከፀሐይ ሰባት እጅ ያበራሉ ጆሮ ያለው ይስማ ብሎ ተናግሯል። እና ስለዚህ በዛሬ ዕለት እንግዲህ ጻርቃን መኖራቸው በአንድ ሀገር ላይ ሀምሳ ጻርቃን ካሉ ሀገር ከታዘዘበት መቅሰፍት ከተጠመደበት ወጥመድ ያድናሉ ይላል። ያው በአብርሃም እንደታወቀው ሀምሳ ጻርቃን ካለ ሀገሪቱን እንዳትጠፋ አደርጋለሁ። ከሀምሳ ቢጎሉ አርባ ቢሆኑስ አለ አርባም ቢገኙ ሀገሪቱን ከጥፋት ከመቅሰፍት አድናሉ። ወረድ ብሎ ደግሞ ሰላሳስ ቢሆኑ፣ ሰላሳም ቢሆኑ ሀገሪቱን ከጥፋት አድናሉ። ከዛ እንደገና ደግሞ ሃያስ ቢሆኑ፣ ሃያም ቢሆኑ ምን ይሆናል? ሀገር ከጥፋት ይድናል። ከታዘዘው መቅሰፍት ከተጠመደው ወጥመድ የጻድቅ ሰው መኖር ሀገር ያድናል። ብዙሃ ተረድ ጸሎቱ ለጻድቅ ትክል ወታ ሰልት ተብሎ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ተብሎ በያዕቆብ አምስት ከቁጥር 13 ጀምሮ እስከ 16 ያለውን ስንመለከት ያዘነ ቢኖር ይጸልይ፣ ደስም ያለው ቢኖር ይዘምር ካለ በኋላ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች እንደተባለ ከ50 ጀምሮ እስከ 10 አስር ስ ቢሆኑ አለው አስር ጻርቃን በኢትዮጵያ ምድር ላይ በሀገሪቱ ቢኖሩ ይድና ሀገሪቱ ከጥፋት ትድናለች፣ ብሎ ለአብርሃም እንደነገረው ከዛ በኋላ ከአስር ቢጎሎ ሰባት፣ ስምንት ቢሆኑ ምን ይሆናሉ? ራሳቸው ይድናሉ። ሰባት፣ ስምንት ጻርቃን ከሆኑ በሀገሪቱ ላይ ያሉ ማለት ነው። ከዛም ወረድ ብለው ደግሞ አራት ሶስት ቢሆኑ ጻድቃኑ ምን ይሆናሉ? ራሳቸው ይድናሉ፣ ሀገር አያድኑም። ለአብርሃም እንደተነገረው በሌሎችም ቅዱሳን እንደታየው ማለት ነው። አንድ ሁለት ቢሆኑ ግን ራሳቸው ይማረካሉ፣ ራሳቸው በመቅሰፍት የሀጥኡ ዳፋ ጻድቁን ያዳፋ ይላሉ አባቶች ማለት ነው። በሀጥኣን ምክንያት ጻድቃን አብረው ይማረካሉ አብረው መከራ ይቀበላሉ። ሁለት ሶስት ከሆኑ ማለት ነው። እና በዛሬው ዕለት ጻድቁ አባታችን ልዩ ቃል ኪዳን ያላቸው አባት ከቅዱስ ዮስቴናና ከቅዱስ ፍሬቡሩክ ለሰው መድኃኒት እንዲሆኑ ለሰው መጽናኛ እንዲሆኑ እግዚአብሔር ካለ መኖር ወደ መኖር አምጥቶልናል። ሁላችንም ደስ ይበለን። እንግዲህ ምክንያቱን ስንመለከት ፍሬ ቡሩክና ዮስቴና ደጋግ እግዚአብሔርን የሚፈሩ እግዚአብሔርን የሚያመልኩ በምስራቅ በኩል በመንዝ አካባቢ የሚገኙ ደጋግ ምእመናን ነበሩ። እንግዲህ የጥበብ መጀመሪያውም መጨረሻውም እግዚአብሔርን መፍራት ነው። ወደ ላይ እንዲወጡ፣ ወደ ታችን እንዲወርዱ፣ ጽንፍ እስከ ጽንፍም ይበሩ። ያው ጥበብ ምንድን ነው ቢባል እግዚአብሔርን መፍራት ነው። እግዚአብሔርን ከፈራን ዘረኞች አንሆንም። እግዚአብሔርን ከፈራን ሟርተኞች አንሆንም። እግዚአብሔርን ከፈራን እውነቱን እውነት፣ ሐሰቱን ሐሰት እንላለን ማለት ነው። ከክፋት እንለያለን እግዚአብሔርን ከፈራን ማለት ነው እና እነዚህ ሰዎች እግዚአብሔርን ይፈራሉ፣ እግዚአብሔርን ያመልካሉ፣ ግን ልጅ አልነበራቸውም። ከዕለታት በአንድ ቀን ቅድስት ዮስቴና ዓለሙ ለምኔ ነው ብለው ወደ በርሃ መሄድ ፈለጉ ነው የሚለው ጌታም በቅዱስ ወንጌል ምን ብሏል ወምን ተይበቁኦ ለሰብ ለእመኩሎ ሁሉ ዓለም ረብሃ ወነብሶ ሀጉለ ሰው ዓለሙን ሁሉ ቢገዛ ቢነዳ ቢበላ ቢጠጣ በነፍስ የሚጎዳ ከሆነ ምን ይጠቅመዋል ቅድም እንዳልነው እንደ ጥላ ያልፋል እንደ ጤዛ ይረግፋል እንደ ቅጠል ይጠወልጋል እንደ አበባ ይከስማል። ወጣትነቱም ባለጸግነቱም ተርላ ደስታው ሹመቱ ሽልማቱ እንደዛ ይቀራል አሉና፣ ዓለም ለምኔ ነው፣ እኔ ወጥቼ እሄዳለሁ፣ ለክርስቶስ እሆናለሁ፣ ነገሮችን ሁሉ ተዋለሁ ብለው ቅድስት ዮስቴና ከዓለም ማንም ሰው ሳያያቸው፣ እንግዲህ ሰው ከመነነ ሀገሩም የሆነው እግዚአብሔር ነው ወገኑ የሚሆነው እግዚአብሔር ነው። ልብሱም የሆነው እግዚአብሔር ነው። ምግቡም የሆነው እግዚአብሔር ነው። መጠጡም የሆነው እግዚአብሔር ስለሆነ ወጥተው ሄዱ። ማንንም አላማከሩም። ይሄ ይቀራል፣ ይሄ ለዚህ ይሆናል አላሉም። ወጥተው ሄደው ዋሻ ነው የገቡ ማለት ነው። ወአየ ፀሐይ እንደ ዝናብ ከሚፈስበት በረሃ ገቡ። ሲገቡ ወደ ዋሻው ሲቀርቡ ከእሳቸው ቀድመው ከዋሻው የገቡ ባህታዊ ነበሩ ይላል። ባህታዊ ማለት ብቸኛ ማለት ነው። ብቻውን ለእግዚአብሔር ብቻ የሆነ ማለት ነው። ሲገቡ ባህታዊውን አዩአቸው። ቅድስት ዮስቴናም ደነገጡ። ባህታዊውን ደነገጡ። ሰይጣን በምትሐት ሊያስበኝ ነው፣ በምን ፈተና መጣብኝ ብለው ሁለቱም ደነገጡ። ከዛ በኋላ ለአንድ ሰዓት ያህል ባህታዊውን ጸለዩ ነው የሚለው የጎደለው እንዲመላ የጠመመው እንዲቀና የከረረው እንዲረግብ ምን ማድረግ ያስፈልጋል? መጸለይ ነው የሚያስፈልገው። የማይቻለው እንዲቻል ባህሩ እንዲከፈል ገደሉ ሜዳ እንዲሆን ጨለማው ብርሃን እንዲሆን ምን ያስፈልጋል? መጸለይ ያስፈልጋል። ለአንድ ሰዓት ያህል ባህታዊው ከጸለዩ በኋላ እግዚአብሔር ቅድስት የወስቴና ወደ ዓለም እንደሚመለሱ እንደገናም ደግሞ ለዓለም የሚረቡ የሚጠቅሙ ደግ ልጅ እግዚአብሔር እንደሚሰጣቸው ለባሕታዊው ተገለጸላቸው ነው የሚለን ሁላችንም ደስ ይበለን ነው ከዛ በኋላ ለዓለም ሁሉ መጽናኛ መረጋጊያ የሚሆን እንግዲህ በመጽሐፍ ቅዱስ ጽድቃቸው እንደ ፀሐይ የሞቀ እንደ ጨረቃ የደመቀ በሁሉ ዘንድ የታወቀ የተደነቁ የተባሉ አንደኛ ነው ሁለተኛ እዮብ ነው ሶስተኛ ዳንኤል ነው ጻድቁ አቡነ ሀብተ ማርያምን በአሁኑ ሰዓት ያው ሁላችን እንደምናውቀው ጽርቃቸው እንደ ፀሐይ የሞቀ እንደ ጨረቃ የደመቀ ሆኗል ሁላችንም ደስ ይበለን ምዕመናን እንደዚህ አይነቱን ልጅ እግዚአብሔር ይሰጥሻልና ወደ ቤትሽ በሰላም ተመለሽ የእግዚአብሔር ፈቃዱ በምንናሌ እንድታገለግይ ሳይሆን በምን እንድታገለግይ ነው ያላቸው። በዓለም እግዚአብሔር ከፈቀደ በዓለምም ይገለገላል። እግዚአብሔር ከፈቀደ በገዳም ይገለገላል። እግዚአብሔር ምእመን ሆኖ እግዚአብሔርን ማገልገል ይቻላል። ተምሮ ማገልገል እግዚአብሔርን ይቻላል። በሁሉም ግን አግባብ ያለው አሰራር ከሰራን በሁሉም እግዚአብሔር በፈቀደው መንግስተ ሰማያት መግባት ይቻላል። ስለዚህ ያንቺ እግዚአብሔር የፈቀደልሽ አገልግሎት በዓለም ለዓለም የሚጠቅም ለዓለም ብርሃን የሆነ ልጅ ወልደሽ እግዚአብሔርን ታገለግያለሽ እና በሰላም ወደ ቤተሽ ግቢ አላቸው። ሁላችንም ደስ ይበለን። ሁላችንንም በሚገባ ከጸለይን እግዚአብሔር የነገሩትን የማይረሳ የለመኑትን የማይነሳ ፈጣሪ ነው። እግዚአብሔር ያባይ ኑዋ ነው የማያብሰው። በእውነት ካለቀስን በእውነት ከጸለይን እግዚአብሔር ብዙ የጎደለ ነገር አለ፣ ብዙ የከረረ ነገር አለ፣ ብዙ አስጨናቂ ነገር አለ። ለዛ ሁሉ ግን እነዚህ በፍጹም ልብ በቅን ልብ ከጸለይን እግዚአብሔር ይሰማል። ባለጸጎችንም ይሰማል፣ ድሆችንም ይሰማል፣ በዓለምም ያሉትን በገዳምም ያሉትን ከልብ ሆነው በተሰጣቸው መስመር ሆነው ተጸለዩ እግዚአብሔር ይሰማል። ከዛ በኋላ ያው ባህታዊ እንደነገሯቸው በፈቃደ እግዚአብሔር ቅድስቲዮስቴና ወደ ቤታቸው ከመለሱ አባታችን ሐብተ ማርያም ነሐሴን 26 ቀን ተጸነሱ። ሁላችንም ደስ ይበል። ከዛ ግንቦት 26 ቀን ተወለዱ። ነው የሚለው ደስ ይበለና፣ ሆኖ እንግዲህ ከዛ በኋላ አባታችን ተጋዳይ ሰልፈኛ ወልበስ ወልታ እግዚአብሔር ከመትክሉ ተቃውሞቶ ለመን አግኝተ ሰይጣን ብሎ ቅዱስ ጳውሎስ ኤፌሶን 610 ላይ ትግላችሁ ሰልፋችሁ፣ ሩጫችሁ ከሥጋዊ ከደማዊ ጠላት ጋር ሳይሆን ያ ዓለሙን ከሚገዙ ከጨለማ ሰራዊት ከአጋንንት ጋር ነውና የእግዚአብሔርን ጋሻ ልበሱ ብሏል ቅዱስ ጳውሎስ። ጋሻ ከተወረወረ ጦር ከተጣለ ቀጠር ያድናል። ጋሻ የተባለው ምንድን ነው? ሃይማኖት ነው፣ የጸና ሃይማኖት ነው። ከዛ እንደገና ደግሞ የቀና ምግባር ነው። ሰው የጸና ሃይማኖት የቀና ምግባር ካለው ማንም ሊቃወመው አይችልም። ማንም ድል ሊነሳው አይችልም። ከዛ በኋላ የሃይማኖት ጋሻ የምግባር ጋሻ ለብሰው ጻድቁ እግዚአብሔርን ማገልገል ጀመሩ። እንደ በሕፃንነታቸው በጎች ጠብቁ ነበረ። በግ የጻድቃን ምሳሌ ነው። ፍየል የሐጥዓን ምሳሌ ነው። ወያቀውም አባግአ በየማኑ ወአጣሌ በጸጋሙ በጎቹን በቀኝ ፍየሎቹን በግራ ያቆመዋል ያቆማል ተብሎ በወንጌል እንደተጻፈው፣ ለጊዜው በግረኛም ሆነው ተአምር ማድረግ ጀመሩ። ሰርቀው ቀምተው ባልሆነ ነገር አምጥተው እንብላ ሲሏቸው ከየት እንዳመጣችሁት አላውቅም አልበላም። ሕግ ጠባቂ ናቸው ከህፃንነታቸው ጀምሮ ማለት ነው። ከዛ እንደገና ደግሞ ወደ ቤት ንግባ ዝናብ ሊመጣ ነው ሲሏቸው እረኞቹ አንተ ከኛ የተለየ አይን አለህ ወይ? አሏቸው ግን የተለየ አይን ስላላቸው ዝናቡ መጥቶ እነዛን እንዳልሆን አድርጓቸዋል ማለት ነው። እና ተአምር እያደረጉ ጻድቁ አባታችን በተጋድሎ መኖር ጀመሩ። እንደ ካህኑ እግዚኦታ እግዚኦ ማህረነ ክርስቶስ መምህራኑ እንደሚተረጉሙት ዲያብሎስን ደሳ ይበለው ብለ አቤቱ ማረን ብለው ይተረጉማሉ እንደዚህ የሚለውን ጸሎት ሲሰሙ ከእናት ካባታቸው ተሰውረው ሳይሰሟቸው ሌሊት ተነስተው እግዚኦ መሐረነ ክርስቶስ እያሉ ሁልጊዜ ይጸልዩ ነበር ይላል። ከዛ በኋላ አጠቃላይ ወደ ምናኔ ሄደው ጻድቁ አባታችን በተጋድሎ ከኖሩ በኋላ ምንድነው የሆነው? ጻድቁ አባታችን በደረሱ ማለት ክንፈ ጸጋ የተሰጣቸው የጸጋ ክንፍ ማለት የተሰወረውን የማወቅ መልካሙን ስራ የመስራት እድል የተሰጣቸው አባት ናቸው። እንደዛ ከሆኑ በኋላ መጨረሻ አካባቢ ላይ ሰይጣን እግዚአብሔር አመሰገናቸው፣ ከድንቅ ስራቸው የተነሳ ሀብተ ማርያምም ማለት ነው። ሲያመሰግናቸው እንደ ኢዮብ አልተፈተነም፣ እንደ አብርሃም አልተፈተነም፣ ወዳጀ ወዳጀ ትለዋለህ እንጂ፣ አሁን እንደ ኢዮብ እንደ አብርሃም ብትፈትነው አያመሰግንህም አለ። ከዛ በኋላ ሰይጣን ልፈት ነው ብሎ ወደ ጻድቁ ሲመጣ ጻድቁ አለቀሱ ነው የሚለው። እኔ አልችልም አሉና ጸለዩ። ከዛ በኋላ ምን ተፈጠረ? ስንኳን ሀብተ ማርያምን በሀብተ ማርያም የተማጸኑትን ሰይጣን እንዳይፈትን አድርጓል እግዚአብሔር። ሁላችንም ደስ ይበለን። ማለት እንግዲህ ያ እንደዚህ ከሆነ በኋላ ያው ጻድቁ አባታችን ሰባት አክሊል ወርዶላቸዋል። መጨረሻ ላይ ሰይጣንን ድል ካደረጉ በኋላ አንደኛ ንጹህ ስለ ንጹህ ምናንያቸው አክሊል ወርዶላቸዋል። ሁለተኛ ደግሞ የወረደላቸው ስለ ምንድን ነው? የመጀመሪያው ስለ ድንግልናቸው፣ ሁለተኛው ስለ ምናንያቸው፣ ሦስተኛው ደግሞ የወረደው ስለምንድን ነው የመጀመሪያው ስለ ድንግልና የሁለተኛው ደግሞ ስለምናኔ ሶስተኛው አክሊል ደግሞ ስለምንኩስናቸው አራተኛው ወንጌልን ስለማንበባቸው አምስተኛው ረሃብን ጥምን መከራን ታግሰው ስለመኖራቸው አክሊል ወርዶላቸዋል ከዛ እንደገና ስድስተኛው ቂምን በቀልን ክፋትን ትዕቢትን ትምክህትን ስለመታው ስድስተኛ አክሊል ወርዶላቸዋል። ሰባተኛው ምንድነው? ስለ ንጹሕ ክህነታቸው ነው። የመጨረሻው ያው እዚህ ቦታ እንዲቀበሩ እግዚአብሔር ፈቅደዋል። ጻድቋ አቡነ ተክለ ሃይማኖት ልጅ በእኔ ቦታ ተቀበርልኝ አሏቸው። ሲሏቸው እኔ ኢየሩሳሌም ጌታ በኪደታ እግሩ ከቀደሳት ምድር ላይ ነው የምቀበረው አሉ። ከዛ በኋላ በቦታዬ ላይ አምስት መቅሰፍት መጥቷልና ያንተ ሥጋ ከተቀበረ መቅሰፍት ይወገድልኛል አሉ ነው የሚለው ጻድቁ ተክለ ሃይማኖት። ከዛ በኋላ አይን የኢየሩሳሌም ነው የምቀበረው ሲሉ፣ ደብረ ሊባኖስን በቀኝ ኢየሩሳሌምን በግራ ይዞ አሳያቸው። በዚህ ጊዜ ደብረ ሊባኖስ ነው የምቀበረው አሉ ነው የሚለው። ሁላችንም ደስ ይበላል። ያው ከሰዓት አንጻር ነው ሰዓት ስለሄደ ነው። እንግዲህ አንደኛው መቅሰፍት ምንድነው? መብረቅ ነው። በጠራራው ፀሐይ መብረቅ ይነጉዳል። ይሄ ነው አንዱ መቅሰፍት ማለት ነው። ሁለተኛው ደግሞ ምንድነው? ፈፀንት ይባላል። ቸነፈር ነው። በሽታ ነው። ተላላፊ በሽታ ነው። ከዛ እንደገና ሦስተኛው ደግሞ ረሃብ ነው። አራተኛው ደግሞ ብድብድ ይባላል። ተስቦ የሚባል በሽታ አለ። ከዛ አምስተኛው ደግሞ እሳት ነው። ይሄንን ሁሉ መቅሰፍት በዚህ ቦታ ላይ ጻድቁ አቡነ ሀብተ ማርያም አስወግደዋል። ሁላችንም ደስ ይበለን። እንግዲህ ዋናው ዓላማ ከዚህ ቦታ ጀምረው በዓለም ሁሉ ስማቸው በተጠራበት መቅሰፍትን የማስወገድ ሀብት የተሰጣቸው አባት ናቸው። እንግዲህ የትምህርታችን ርዕስ በእግዚአብሔር ስም አምኖ የእግዚአብሔርን ስም ጠርቶ የሚሞት ንዑድ ነው፣ ንዑዳን ክቡራን ናቸው ብሏል። ስሙን ጠርተን በስሙ አምነን ሞተን ክብር እናገኝ። የቅዱሳኑ አምላክ ይርዳን። እዚህ ላይ ይበቃናል። ወስብሐት ለእግዚአብሔር። ሞልተው የራቀውን አቅርበው የጎደለውን ሞልተው ላስተማሩን ለመብር ለየንታ ብርሃነ መስቀል ቃለ ሕይወት ያሰማልን። ቃለ አዎ መምህራን ደብረ ሊባኖስ ታፈልቃቸዋለች። እዚሁ በመንፈስ ቅዱስ በተወለዱ ከየትም አታመጣም ደብረ ሊባኖስ። ይህ ሁሉ ሊቃውንት ከዚሁ ነው የሚፈልቀው። እና እቺን የሰጠን አምላክ ክብረ ምስጋና ይግባ። በድጋሚ እግዚአብሔርን አመስግኑ። አሁን ቃለ ምዕዳን የሚያደርጉልን ክቡር ተባቴ አባ ሀብተ ማርያም ገብረ መስቀል ናቸው። ወደ እሳቸው ወስዳቸዋለሁ። የሰማነውን በልቦናችን ያሳድርብን። ለመምህራችን ቃለ ሕይወት ያሰማልን። በዓሉን የሰላም ረድኤት፣ በረከት ያሳድርብን። ከዚህ ዕለት እዚህ ዓመት በሰላም በጤና በሕይወት በረከት አቡነ ዘበሰማያት